ውድ ቤተሰቦች እንግዲህ አብር ሰሞኑ አልተቻለም ማለት ነው፣ እውነት ለመናገር ማለት ነው። ጀስት ቦታጀራ ገብቶ የቦታጀራን ውሃ ሲጠጣ ምግብ ሲበላ የድሮ ማንነቱን እየተመለሰ ነው። በጣም ነው ደስ የሚለው እንግዲህ ሰሞኑ ሩታን እያዛጋት ነው ማለት ነው። በጣም ነው ደስ የሚለው ማለት ነው። እና በዚህ ይቀጥልበት ነው ምለው። እኔ አሰላሙ አለይኩም ወራህመቱላሂ ወበረካቱህ ውድ ቤተሰቦች፣ ሰላም ሰላም ብያለሁ በያላችሁበት፣ ሰላማችሁ በዝዝት ረፍረሽ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰቡ ወሮ ለምታበረታቱኝ ደግሞ ከልብ አመሰግናለሁ። በዚሁ አጋጣሚ ለሁላችሁም እንኳን ደስ አላችሁ ግሬስ ፋሚሊዎች። ምክንያቱም ግሬስ ፋሚሊ የምንፈልገው እንደዚህ ነው፣ በቃ ማንነታችንም የሚገልጽ እንዲ ነው። ባሊና ሚስቶች አብረው ሲሆኑ አብረው ሲጫወቱ አብረው ሲስቁ እንደዚህ በልጃቸው ሲዝነኑ በጣም ደስ ይላል ማለት ነው። እና ምን ለመሰላችሁ መሰላችሁ ኔ አንድ አንድ ሰውን እያየሁ ነበረ። የሰው ልጅ ሁሉም ወዶ አይቻልም። ምክንያቱም እዚ ጋር አብርሽ ከሄር ሚላ ጋ ሲመጣ እኛ ያዙን ልቀቁን እንላለን፣ አብርሽን እንሰድባለን፣ አብርሽን እንዋጋለን። ለምን ለምን፣ ሩታን ሩታን ትተህ እንለዋለን ማለት ነው። ሩታ ጋር ሲሄድ ደግሞ ለምን አራስናት ልትቀመጥ አሰጣትም፣ ለምን ረፍት አታረግም? እንደዚህ እንደዚ እንደዚህ የሚባል ነገር ያለ እኔ እውነት ለመናገር ማለት ነው። አብረሽና ሩታ ለምን አይደበደቡም ማለት ነው። ቤት ለምን አይሰብሩም። በጣም ነው ደስ የሚለኝ እውነት ለመናገር ማለት ነው። አብረሽና ሩታ የፈለገ ነገር ይስሩ ብቻ ሁለታቸው ይምጡ ማለት ነው። እና በጣም ነው ደስ የሚሉት። ይድ እኔ ሩታ ጋር ቀን በቀን ይድ እኔ የምጠላው ነገር እና ደሜን የሚያፈላው ነገር ቢኖር የአብርሽ ጓደኞች ሩታ ቤት ሂደው እነሱ ሲጨቀጭቋት እና እነሱ ሲያስለቅሷት ወይም ደግሞ እነሱ ያልሆነ ቃላት ሲጠቀሙበት ነው የምናደደው ማለት ነው። አብርሽ ለምን ሩታ ቤት አያድርም? መብቱ ነው። ትናንትናም ተናግር ያለው ማለት ነው እና አንዳንድ ሰው በፈለግነው ህይወት እንግባሺ በሚያገባን ነገር ባልሆነ ነገር ዝሙትም ነገር ሲሰራ ቆሻሻም ነገር ሲሰራ እናወራበታለን፣ እንሰድበዋለን። ሩታ ጋር በመሄዱና ከሚስቱ መገናኘት ባለበት ጊዜ ከልጁ ጋር መገናኘት ባለ በሚያደርጉ ጊዜ ለምን የምትሉ ሰዎች ግን አልሰማችሁም። እኔ እንደኔ ትክክል አይደላችሁም እናንተ ማለት ነው። ምክንያቱም ሚስቱ ናት እንደፈለገ መሆን መብቱ ነው። እሷም እንደፈለገች መሆን መብቷ ነው እና እስቲ መግቢያ ላይ ሳቃቸው፣ ጨዋታቸው አንድ ላይ ሲያወጉ አንድ ላይ እንደዚህ ሲስቁ ምን ትፈልጋላችሁ? ከዚህ የበለጠ ማለት ነው ሩታ ለምን አያስቃትም ይደብራት አይደብራት? እውነቴ ነው የምላችሁ ሩታ ሁሌም ትሳቅ እኔ እንድትስቅና ዘና ፈታ እንድትለና የምፈልገው ማለት ነው። ሩታ ስትስቅ የምትፈልጉ ሰዎች እርግጠኛ ነኝ ይሄ ያስደስታችኋል። ነገር ግን አንዳንዳችኋላችሁ ሩታን ስትስቅና አብርሽ ሩታ ጋር ላይድ እና ውሽሚትም ደግሞ እያለቃቀሰች ስለሆነ ሞር ለቅሶዋን አይቶ ወደ እሱ ጋር ሊገለበጥ እየፈለጋችሁ ነው ማለት ነው። ያንን ነገር አይሳካላችሁ። እውነት ነው ሙላችሁ። እና አብርሽና ሩታ እንደዚህ ነው የሚያምርባቸው፣ እንደዚህ ሲጫወቱ ሲስቁ። በቃ ሆኖ ብሎ አብርሽ ደግሞ ሰሞኑ አልተቻለም። እኔ ሰሞኑ በጣም እየተመቸኝ ነው ማለት ነው። በዚሁ ይቀጥልበት ማለት ነው። እንዲህ እንዲህ የተባለ ደግሞ እርቅም ይመጣል፣ ሰላም ይወርዳል። ከፊታቸው ይመጣሉ ብዬ ተስፋ አርጋለሁ ማለት ነው። ተስፋም አለኝ። እውነቴን ነው የምላችሁ፣ ተስፋ አልቆርጥም። አብርሽ እንደዚህ ከሆነ በየቀኑ ሩታ እንደዚህ ካዝናናት፣ እንደዚህ ካጫወታት፣ ልጁን ሂዶ ካየ ሩታም የማትመለስበት ነገር የለም ማለት ነው። እና በነገራችን ላይ እኔ በጣም የገረመኝ ነገር ደግሞ እዚህ ጋር አለ። አብርሽ እና ሩታ ፍቅር በፍቅር ናቸው፣ ሳቅ በሳቅ ናቸው። በጣም ያወራሉ፣ በጣም ይጫወታሉ፣ በጣም ይዝናናሉ። ነገር ግን በዙሪያቸው ያሉ ሰዎች ማለት ነው፣ እውነቴን ነው የምላችሁ የሚያረጉት ነገር የሚያወሩት ነገር ጨዋታቸው ሌላ ማት ሌላ ነው። እና ውድ ቤተሰቦቼ ማለት ነው እኛ በሰው ህይወት መግባት አይደለም። እኛ ለአብርሽ የሚሆን ለሩታም ይሁን ምክር ነበረ እንደምንሰጣቸው እንደ ውዴስ ሞር እንኳን ለአብርሽ ነበረ ምክር ስናወጋው አብርሽ እንደዚህ ብታደረግ እኮ እንደዚህ ይሻልሃል ሄርሚላት ለአንተ የምጠቅመህ ነገር የለም እያ ነው ነበረ እንግዲህ አብርሽ ቀን ዛሬ ላይ የሆነ ቤት ቪዲዮ ሰርቷል። በህይወቴ በአሁኑ ሰዓት በጣም ደስተኛ ነኝ። በህይወቴ ይሄ ልጅ እንኳንም መጣ፣ እንኳንም ተቀላቀለኝ። ይሄ ልጅ ከመጣ በኋላ ብዙም የሚወደኝም የሚጠላኝም አይቻለም ብለዋል። ነገር ግን ይሄንን ያለበት ነገር እኔ እውነት ለመናገር ለራሱ ኦዲየንሶች ናቸው ምክንያቱም የሩታ ኦዲንሶች እንደዚህ ነገር ምንም ነገር መጥፎ ነገር ስለ ሩታም ይሁን ስለ ልጁም ስለ አብርሽም አብርሽን እንኳን የሩታ ኦዲንሶች ተመለስ በማለት ነው እንጂ ሌላ ነገር አይሉትም ነበረው ማለት ነው። እና በዚሁ አጋጣሚ ለአብርሽ ደጋፊዎች ብዙ ጊዜ አይታችኋል። ጨርቅ ነው የተለያየ ነገር ነው አብርሽ አይደለም ያስረገዛት ብዙ ነገር ሲሉ ነበረ። ለነዛ ነው ያው በዚህ ማከል አብርሽ በተናገረው ነገር ነው የምናገረው ማለት ነው። በዚህን ማከል ደስተኛ ያልሆነ ልጅን ምጣቱ ደስተኛ ያልሆነም ሰው አለ ብለዋል። አዎ ትክክል ነው። ሩታንም እንደዛ ሆድዋን ብስምላ ሆድዋን እንደዛ ፈቶ የለቀቀችበት ምክንያት የአብርሽ ኦዲየንሶች ናቸው ማለት ነው። ለማንሳት አልፈለግኩም ነበር ነገር ግን ብዙዋችሁ ማለት ነው ቲክቶክ ላይ እየቆረጣችሁ እየወሰዳችሁ የሩታን ኦዲየንሶች ለማሻማቀቅ የሆነ ነገር ለማድረግ የሩታ ኦዲየንሶች መቼም እውነቴ ነው ማለት ነው የአብርሽ ልጅ ብለው ቪዲዮ አንድ ቀን እንኳን አልሰሩም። ልንገራችሁ ነው ማለት ነው። እና የአብርሽ ደጋፊዎች ደግሞ አንዳንዴ ለራሳችሁ ትምህርት ውሰዱ ማለት ነው። ወደ ሩታ ኦዲንሶች ጋር ደግሞ አታዳሉ። ነገም ዛሬም የሩታ ኦዲንሶች ማለት አብርሽ እንደዚህ ሆኖ እሷን ሲያዝናና እሷን ሲያስጫውት ሩታን ሲያስብላት በሩታ አንድ በኩል አንዱ ነው። እንደዚህ ሲጫወቱ ከመጡ እውነቴ ነው የምላችሁ ማንም አይነካውም። እኛ ማን ነካው? ቪዲዮ ማን ሰራበት? ምክንያቱም እኛ ስለምናቅ የአብርሽና የሩታ ህይወት ከመጀመሪያ ጀምሮ እንደውም አብርሽን እውነቴ ነው ሙላችሁ ብዙዎቹ አላችሁ ማለት ነው። እኔ ዩቱብም ሳልሰራ በፊት አብርሽ ከየተን ቢጋ የመጣሳት ኮሜንት የምትጽፉ ልጆች እስካሁን ድረስ እኔ የቤት ኮሜንት እየጻፈችሁ ነው፣ እና አንዳንድ አላችሁ አዲስ እብዶች ማለት ነው። የአብርሽ በተለይ የአብርሽ ደጋፊዎች ማለት ነው። አዳዲስ አላችሁ ማለት ነው። አብርሽ ሩታ ጋር እንዳይድ የምትፈልጉ አላችሁ ማለት ነው። ከሄር ሚላ ጋር አብሮ እንደሚመጣው ዋጋ ከፍላለች ዋጋ የከፈለች ለት ላንተ ብል አልቅሳለች የምትሉ ሙሉ አላችሁ ማለት ነው። እናንተ ማለት አዳዲስ እብዶዎች ናችሁ እንጂ እርግጠኛ ሆኜ ማለት የበፊት ግሬስ ፋሚሊዎች የነበሩ ከሩታና ከአብርሽ አንድ ላይ በሚሰሩ ሰዓት የነበሩ ኦዲየንስ የአብርሽ ኦዲየንሱ እንኳን አይሉም ማለት ነው። ለምን ሄርሜላ ገደል አትገባም? ወዳ ፈቅዳ ባለትዳር እንደሆነ እያወቀች ልጅ እንዳለው ሩታ እርጉዝ እንደሆነች ሩታ ተመለሺ ስትላት ነበረ። በዛኛው ነገር የገባችው ማለት ነው። ቀን ሞ ራሱ ሆነ። በዘፈን በአንዳንድ ነገር ስናመጣት ራሱ እኛን እየሰደባችሁ ነበር። አይዶንት ኬር ስደቡን፣ ምንም የምታመጡ ነገር የለም። ነገር ግን በአብርሽና በሩታ መካከል መግባት እስካሁን ድረስ ካላቆመች እኛ መቼ ማንታዋትም ማለት ነው። ምክንያቱም አብርሽና ሩታ ዛሬ ደስተኛ ስለሆኑ ሌላ ቪዲዮ መናገር አልችልም። ነገር ግን እንከባበር ማለት ነው። አብርሽና ሩታ አንድነታቸው ነው የምንፈልገው ማለት ነው። የሄርሚላ ኦርዴንሶች ማለት ነው እንደ ምከሯት እውነት የምትወዳት ከሆነ ቦታ ካላችሁ እኛን ሳይሆን ምሰድቡት፣ ወይም ደግሞ ሩታንና አብርሽን መርገም ሳይሆን ማለት ነው። በተለይም ደግሞ አብርሽን የምትረግሙ የሄር ሚላ ኦዲዬንሶች ሰብስክራይብ እናነሳለን የምትሉ ማለት ነው፣ ተዘቅዘቁ በአናታችሁ ተዘቅዘቁ ማለት ነው። የአብርሽ ቻናል ማለት እኛንን እንጂ ያሳደግ ነው፣ እናንተ አይደላችሁም። ሄር ሚላ ማለት ትናንትና እኮ ነው የመጣችሁ። ማን ያቃታል? ኬት እናቃታለን። እንደዚህ ልጆቻችን ስቀብ ሲመጡ አበባ ሆነው ሲመጡ ውብ ሆነው ሲመጡ ተውበው ሲመጡ በእነሱ አንደራደርም ማለት ነው። የበፊት የአብርሽና ኦዲንስ የሩታ ኦዲንስ አንድ ነን ማለት ነው። አንዳንድ ሰይጣኖች አላችሁ እንጂ ማለት ነው። ስለዚህ በአብርሽና በሩታ ሕይወት ማንም የሚያገባው የለም። አብርሽ ብቻ እኔ ድዋ ማረግለት እና እናንተም ጸሎት የምታረጉለት ነገር ቢኖር ወደ ሄርሚላ እንዳይመለስ በቃ ከሩታ ጋር የፈለገ ነገር